ይህንን ሰው በደንብ ተመልከቱት። ለመሆኑ ይህ ሰው እንደው እንዳጋጣሚ ሆኖ በህልማችሁ አይታችሁት ታውቁ ይሆን? በእርግጥ ህልምን ማስታወስ እንደሚከብድ አውቃለሁ። ምናልባት ይህንን ሰው በህልማችሁ አይታችሁት ልታውቁ ስለምትችሉ ለማስታወስ በደንብ ሞክሩ። ይህ ግለሰብ በቀላል ስሙ አጠራር ዚስማን ይባላል። ብዙዎች ከተለያዩ ሀገራትና ቦታዎች ላይ ይህንን ሰው በህልማቸው እያዩ እንደሆነ ምስክርነታቸውን እየሰጡ ሳይኮሎጂስቶችንና ሳይንቲስቶችን በእጅጉ ግራ እያጋቡ ይገኛሉ። እንደውም በአንድ ወቅት የተለያዩ ሀገራት መሪዎች ሰዎች ሳይቀር ይህንን ሰው በህልማቸው እንዳዩ ምስክርነታቸውን የሰጡ ሲሆን በሺዎች የሚገመቱ ሰዎች ይህንን ሰው በህልማቸው ሊያዩት ችለዋል። ሆኖም ግን ይህ የምትመለከቱት ሰው የሚመስል ሰው በዓለም ላይ ተፈልጎ ሊገኝ አልቻለም። በእውነታው ዓለም ይህ ሰው በፍጹም ምድራችን ላይ የለም። ታዲያ ይህ ሚስጥራዊ ሰው ማን ነው? ለምንድን ነውስ ብዙ ሰዎች ያውም ከተለያዩ ቦታና ሀገር የማይተዋወቁ ሰዎች ይህንን ሰው በህልማቸው ሊያዩት የቻሉት? ምናልባት ይህ ክስተት የክፍለ ዘመናችን አንድ ሚስጥራዊ ክስተት ሆኖ ያለፈ ጉዳይ ነበር። በተለይ ከጥቂት ዓመታት በፊት ይህ ጉዳይ በኢንተርኔት ላይ ከፍተኛ መነጋገሪያ የሆነ ክስተት ነበር። ይህ የምትመለከቱት ግለሰብ ዚስ ማን ወይም ይህ ሰው ይባላል። ይህን ሰው በህልማቸው የተመለከቱት ሰዎች ያወጡለት ስም ነው። ታዲያ በተለያዩ የዓለማችን ክፍሎች የሚገኙ ሰዎች ይህንን ሰው በህልማቸው እንዳዩት ሪፖርት ሊያደርጉ ችለው ነበር። ታዲያ ይህ ክስተት የጀመረው በ2006 ኒውዮርክ ከተማ ውስጥ ሲሆን በኒውዮርክ ከተማ የምትገኝ አንድ ሳይካትሪስት ግልሟ ስላየችው አንድ እንግዳና ግራ አጋቢ ግለሰብ እየሳለች ነበር። ይህ ግለሰብ በተደጋጋሚ በዚች ሴት ህልም ውስጥ እየመጣ ስለ ህይወቷ እና ምን ማድረግ እንዳለባት ምክርን ይሰጣት ነበር። ነገር ግን ይህን ሰው በፍጹም አታውቀውም፣ ተዋውቀውም አታውቅም። ከዚህ የተነሳ ይች ሴት በጣም ግራ ስለገባት በህልሟ ያየችውን ይህን ሰው በምስል ለማስቀመጥ በእርሳሶቿ ስላ ከቢሮዋ ጠረጴዛ ላይ ያስቀመጠችው። ታዲያ ከጥቂት ቀናት በኋላ አንድ ታካሚ ወደዚች ሳይካትሪስት ቢሮ ለመታከም ሲገባ ይች ሐኪም በህልሟ አይታ የሳለችውን ይህንን ግለሰብ ተመለከተ በሁኔታው የተደናገጠው ይህ ግለሰብ ይህ ሰው በተደጋጋሚ በህልሙ እንደተመለከተውና ይህንን ሰው በፍጹም በአካል አይቶትም ሆነ ተዋውቀው እንደማያውቁ ነገራት። ይህንን ሰው በአካል በፍጹም አይተውት እንኳን የማያውቁት እነዚህ ሁለት የማይተዋወቁ ሰዎች በተመሳሳይ መልኩ ይህንን ሰው በህልማቸው ማየታቸው በእጅጉ ነበር ሐኪሟን ያስገረማት። ስለሆነም የሳለችውን ስዕል ኮፒ አድርጋ በሌሎች እንደ ሷ ሳይካትሪስት የነበሩ የሥራ ባልደረቦቿ ቢሮ ውስጥ ሰቀለችው። ታዲያ አንድ ወር ባልሞላ ጊዜ ውስጥ አራት ሰዎች ይህንን ሰው በህልማቸው እንደተመለከቱትና ማንነቱም ሆነ ተዋውቀው ሆነ አይተውት እንደማያውቁ ከእሷ ጋር ተመሳሳይ የሆነ ገጠመኝ እንዳላቸው ተናገሩ። ታዲያ ከትንሽ ጊዜ በኋላ ነገሩ ተ ተስፋፍቶ ከ2000 በላይ ሰዎች ይህንን ሰው በህልማቸው እንዳዩት ነገር ግን በአካል ፈጽሞ አይቶት እንደማያውቁ ሪፖርት ማድረግ ጀመሩ። በየቀኑም በብዙ ሺህ የሚገመቱ ሰዎች በአለም ዙሪያ ለምሳሌ ሎስ አንጀለስ፣ አውስትራሊያ፣ ሞስኮ፣ ሩሲያ፣ ሳኦፖሎ፣ ህንድ፣ ስቶክሆልም፣ በርሊን፣ ሮም፣ ባርሴሎና፣ ፓሪስ፣ ቤጂንግ የመሳሰሉት ሀገራት ላይ የሚገኙ ሰዎች ይህንን ሰው በህልማቸው እንደተመለከቱ ሪፖርት ማድረግ ጀመሩ። ይህንን ሚስጥር ለመፍታት በተመሰረተው አንድ ዌብሳይት ላይም ይህን ክስተት በገጠማቸው ሰዎች መካከል ፈጽሞ ትውውቅ እንደሌለ ጠቅሷል። ነገሩን ይበልጥ እንግዳ የሚያደርገው ደግሞ ይህ ብዙዎች ከተለያዩ ዓለም አየነው ያሉት ግለሰብ የሚመስል ሰው በፍጹም በዚች ዓለም ላይ አለመኖሩ ነው። ይህን ሰው ለማግኘት ብዙዎች እጅግ ከፍተኛ ፍለጋን አድርገዋል። ነገር ግን ይህ ሰው ማግኘት ፈጽሞ አልተቻለም። ታዲያ ይህ ዌብሳይት በዚህ እንግዳ በሆነ ክስተት ላይ ከፍተኛ የሆነ መረጃን የሚሰበስብ ሲሆን በዚህ ጉዳይ ላይ ምርመራ ካደረገ በኋላ ምላሽ ሊሰጡ ይችላሉ ብሎ የሚያስባቸውን አምስት ቲዮሪዎችን ሊቀምር ችሏል። የመጀመሪያው ቲዎሪ አርክታይፕ ቲዎሪ የሚባል ሲሆን የአርክታይፕ ቲዎሪ የተባለው መላመት እንደ ካርል ጃንግ ሳይኮአናሊቲክ ቲዎሪ መሰረት በከፊል በነቃው የአእምሮአችን ክፍል የሚፈጠር ክስተት ሲሆን አንድ ሰው በመከራ በስሜት መለዋወጥና፣ በተለይም በአስቸጋሪ ሁኔታ ውስጥ በሚሆንበት ጊዜ የሚከሰት ነገር እንደሆነ የሚናገር ሲሆን ሰዎች በእነዚህ ከባድ ሁኔታዎች ውስጥ በሚሆኑበት ጊዜ የሚፈጠር ምናባዊ ክስተት ወይም ኢሉዥን እንደሆነ ያትታል። ሁለተኛ ሪሊጀስ ቲዮሪ። ይህ ሃይማኖታዊ የሆነ መላምት እንደሚለው ከሆነ ይህ ሰው በሰዎች ህልም ውስጥ እየተገለጠ ሰዎችን ሲረዳ እንዳዩ ብዙዎች የተናገሩ ሲሆን ምናልባት ይህ ሚስጥራዊ ግለሰብ ከፈጣሪ የተላከ መልአክ ወይም አጋዥ ወይም መንገድ ጠቋሚ ሊሆን እንደሚችል ሀሳብ ይሰነዝራል። ድሪም ሰፈር ቲዮሪ። ይህ ቲዮሪ እንደሚለው ከሆነ የሚስጥራዊ ግለሰብ በሆነ ባልታወቀ ቦታ ላይ እንደሚኖርና በሰዎች ህልም ውስጥ የመግባት አንድ ምትሃታዊ ኃይል ሊኖረው እንደሚችል ይገልጻል። አራተኛ ድሪም ኢሚቴሽን ቲዮሪ የተባለው ቲዮሪ ሲሆን ይህ ድሪም ኢሚቴሽን ቲዮሪ የተባለው ሳይንሳዊ ቲዮሪ ከሌሎች የተሻለ ሲሆን ይህ ቲዮሪ እንደሚለው ከሆነ ሰዎች ይህንን ሰው በህልማቸው ሊያዩት የቻሉት ተደጋግሞ ለዚህ መረጃ ወይም ስለዚህ ሰው በመስማትና በማየት ነው የሚል ነው። ሰዎች ለእንዲህ አይነቱ ተደጋጋሚ ክስተት በተጋለጡ ቁጥር እንዲህ አይነቱ ክስተት ሊፈጠር ይችላል የሚል ነው። ለምሳሌ ስለዚህ ሰው ከሰማችሁ በኋላ እናንተን በህልማችሁ ይህንን ሰው ልታዩት ትችላላችሁ የሚል ነው። እንደ እውነታው ከሆነ የሰው ልጆች በህልማችን ያየነውን የሰው ፊት ብዙ ጊዜ ማስታወስ አንችልም። ሆኖም ነገሩ ብዙ ቢባልበትም አሁን ላይ ግን ብዙዎች ይህ ክስተት ውሸት እንደሆነ ያስባሉ።